ጭሳፍንሽ እኔን ነው እንዲ ጭስ የተባል ህዳር 12 ነው። ህዳር ሲታጠን ይባላል። እህላችንን በጭስ ይታጠናል ማለት ነው። እንግዲህ ትውፊቱን አባቶቻችን ያውቁታል። እነሱን ጠይቄ እነግራቸዋለሁ። ሽምብራ ማሳ ውስጥ ነው ያለሁት። ይሄንን ሽምብራ ማሳ ልናጥን ነው ማለት ነው። አብረን እናጥናለን። እስካሁን ሰብስክራይብ ካላደርጋችሁ ደግሞ ይህን አካውንት ሰብስክራይብ ማድረጋችሁን እንዳዘነጉ። ይህን ቪዲዮ ደግሞ ቢያንስ አንድ ሺህ ላይክ ፈልጋለሁ ማለት ነው። ሲስተር እሳት እያቀጣጠለች ነው ባዶ እግርሽ ሳር እንደምትይጭ ሳር ጨምሪበትም እንደምታያት እንግዲህ በዱርቃ ወይም በደረቅ ሳር ነው የሚቀጣጠለው ማለት ነው። በገል ይዛለች ሳቱን ከዛ በኋላ ልናቀጣጥል ነው ማለት ነው። እዛ ጋ መሀል ላይ የባቄላ እንትን ማሳል ለሸት ተብሎ የተዘራ ደርቁ እንግዲህ ሳንበላው ሁለት ክብት ይታያችሁ ከሆነ ማለት ነው። ይሄ ሽምብራው ሙሉ ለሙሉ የኛ ነው። እዚህ አሁን እዚህ ልናቀጣጥለው እዚህ ጋር ሲስተሩ አፍ እያለች ነው። በነገራችን ላይ እንግዲህ ምንድን ነው የሆነ ትውፊት አለ። አባቶቻችን በይበልጥ ጠይቄ ነግራችኋለሁ እንጂ ወይም እናንተ መታቁትን ነገር ኮሜንት ላይ ያስቀምጡልኝ። እንደዚህ ህዳር 12 ማሽላ፣ ዘንጋዳ፣ እንደዚህ አይነት ሽምብራ፣ ጓያ ምናምን አሁን ላይ በእሸት ያሉ ማለት ነው ያልደረቁ ገና ማለት ነው እነሱ እነሱ ይታጠናሉ። ያም ደግሞ እንግዲህ ትውፊቱ አሁን ለምሳሌ ይሄ እንትን። ይሄ ሽምብራ ከታጠነ ትል አይዘውም ይባላል። እንደዚህ አይነት ትውፊት ባህል አለና ያንን ባህል ነው የምናስጠብቀው ማለት ነው። ህዳር 12 ሁሉም ሰው በሩ ላይ ያጨሳል። እንደዚህ አይነት ሽምብራ ምናምን ያለው ሰው ካለ ሽምብራ፣ ጓያ ወይም ማሽላ ምናምን ገና በደንብ ያልደረሰ እህል ካለ እነሱም ይጨስባቸዋል ማለት ነው። እንደምታዩት እንግዲህ ሰዓቱ ነድዋል። በዚሁ አጋጣሚ እኛ አካባቢ ቶሎ እንትን አይወጣም ፀሐይ አይወጣም እንደምታዩት ይሄ ተራራ ስለሚያግደው ፀሐይ ቶሎ አይወጣልንም እና ከሁለት ሰዓት በኋላ ምናምን ነው ፀሐይ የሚወጣው። በዚሁ አጋጣሚ እንግዲህ ሰዓት ልሙቅ እኔ የራሱ ማለት ነው። ውድ ተመልካቾቻችን አሁን ደግሞ በአንድ በኩል አጭሰናል፣ በሌላኛው በኩል ደግሞ ልናጨስ እየሄድን ነው። ዛሬ ሁሉንም እንግዲህ እየተዟዟር እናጓፍጣለን። ማጓፈጥ ታውቃላችሁ? እናጓፍጣለን ወይም እናጫጭሳለን። ይሄ ባቄላ ክብት ይባላል። ክብት ባቄላ ክብት። ይሄ ለሸት ተብሎ ከዚህ ከርሻው ለሸት ተቆርጦ የተዘራ ነበረ። እንግዲህ ከሸት አልፎት ሙሉውን ሳንበላው አሁን እንደዚህ ደርቆ ተከማችቷል ማለት ነው። እሱ ጋር እንደምታዩት እንግዲህ ሽንብራችን እየደረሰ ነው። አበባና ቁርም ይዘዋል ማለት ነው። ፍሬ እያፈራ ነው። ከአንድ ሳምንት ከሁለት ሳምንት በኋላ እሸት መብላት እንጀምራለን ማለት ነው። እንደምታዩት ተንዠርቅቋል። አሁን ይህንን ትል እንዳይበላው ይከላከላል ይባላል እንግዲህ ትውፊቱ፣ የዚህ የጭሱ ትውፊት ማለት ነው። ሲስተር እንግዲህ ደብት በባዶ እግሯ ነው። ኩስም ኩስም የምትለው ቅጠል አያነደውም፣ እና ሳር ላምጣ እያለች ሳር ልታመጣ ሄዳለች። አሁን ሳሯን አምጥታለች፣ እንግዲህ ልታነድ ነው። በዱርቃ ነው የምታነደው፣ እንደምታየት በከፍቶች ሳር ማለት ነው። ለከፍት የታጨደው ሳር ደግሞ። ሰርዶን እኮ ነው ያመጣሽው አንቺ። ኧረ ጭስ አፈንሽ! እኔን ነው እንዲህ ያጭሽ የተባልሽ? በቃ እንደሱ አድርገሽ አጫጭ፣ አራት አታድጂው እንጂ ይጠፋል እኮ። መኒቱ መና ነች። ቶሎ ያልቃልኮ ጭሱ ጭሱ አይደል እንደሚፈልግ ስለበረዳት፣ አነደደች። ለምታዩት ቤት እየጨሰበት ነው። ግን እዚህ ጋ እኛም ስለበረደን ፀሐይ ስላልወጣ ሳቱን እየሞቅን እዛ ጋር በጀርባ የተመልከቱ ፀሐይ እየወጣበት ሀገር ማለት ነው። እዛ ላይ ዛፉ ከልሏችሁ ነው እንጂ እዛ ላይ እንትን ብሏል ወቷል ማለት ነው። ተራራ የማይጋርዳቸው ሀገሮች እንደዚህ ወቶላቸዋል። እኛ ጋር ግን እንደምታዩት ዙሪያውን ተራራ ስለሆነ ፀሐይ አልወጣበትም ማለት ነው። ተመልካቾቻችን እንግዲህ ጭሱን አጫጭሰን ጨርሰናል። አሁን ወደ ቤታችን ልንሄድ ነው። ባህላችንን ትውፊታችን እንዴት አያችሁት? ይጭሳሉ ወይ በእናንተ አካባቢ አይጭስም የሚለውን እስኪ ኮሜንት አስተታችሁን አጻፉልኝ። ይህን ቪዲዮ ላይክ እያደረጋችሁ እንዲሁም ደግሞ ሰብስክራይብ ያላደርጋችሁ ሰዎች ካላችሁ ይህንን አካውንት ሰብስክራይብ ማድረጋችሁ እንዳዘነጉ። ብዙ ባህላዊና ትውፊታዊ የሆኑ የገጠር ለዛዎችን በዚህ አካውንት እንጭንላችኋለን ማለት ነው። እንደወደዳችሁ ተስፋ አደርጋለሁ። ሀሳብ አስተያየታችሁን ኮሜንት ላይ ያስቀምጡልኝ። ሽምብራው ማሳ እንግዲህ እንዳሳየኋቸው ይህን ይመስላል። ሲሸት ደግሞ እንግዲህ እሸት እየበላን እናሳያችኋለን ማለት ነው። ሰብስክራይብ ማድረጋችሁ እንዳዘነጉ። መልካም ጊዜ።